ሰላም እንደምን አላችሁ ተመልካቾቻችን፣ በዚህ ሰሞን ያገኘናችሁ መረጃዎች ወደ እናንተ እናደርሳለን። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። ያላችሁ ሀሳብ አስተያየት በሀሳብ መስጫ ሳጥን ላይ ጻፉልን። ኤርትራን በሚመለከት ለኢትዮጵያ መፍረስ፣ አሁን ለምንባላው መባላት ሁሉ ምክንያት የሆኑ መሪዎች ደግሞ አሏቸው። ይሄ መዘንጋት ደግሞ ነው ይላል። አሁን ሸኔ ያግዛሉ፣ ዲፔሌ ያግዛሉ፣ ፋኖ ነው ያግዛሉ። መሸወድ አያስፈልግም። አሁን ኢትዮጵያ ካልተባላች በስተቀር አንድ ከሆነች ወደኛ ትዞራለች ብሎ የሚያስቡ ሰዎች አሉበት። ግን ወንድሞቻችን ናቸው። ወንድሞቻችን ናቸው። ጠይቀናቸዋል። እኛ እንዴት ነው በአንድ ጊዜ ሸኔን፣ በአንድ ጊዜ ፋኖን፣ በአንድ ጊዜ ቲፒልፍን ሁለት የማይፈላለጉ ኃይሎች የምታገዙ? ለእነሱ ዋና ግብ ኢትዮጵያ ሰላም የሚባል አግኝታ አለማረፏ ነው። ለምን ካረፈች ያ ያልተቋጨ ጉዳይ ይነሳል ስለሚያስቡ አሁን ኮልሸስ መሆን አለብን?

ፌር ስትሆን ብቻ ነው። አትወናበድ። ወንድሞች ናቸው፣ አንድ ቀን ይመጣሉ። ተጋብተሃል፣ ተዋልደሃል፣ አብረ ኖረሃል። ጊዜ ያለ ያይቶሃል፣ ጊዜ ይመልሰሃል። እንደምትታረቅ አንድ እንደምትሆን አስብ። ክፉ አትናገር፣ ክፉ አታደርግባቸው። ነገር ግን አሁን ደግሞ ለአንተ ይተኙልህና መልካም የሚያደርጉ አስመስለንም አታውራ። እያባሉ ያሉት ነምበር ዋን እነሱ ናቸው። ይህ ግልጽ መሆን አለበት። ችግሩ ግን ደህንነታቸውን እንጆ ያረጋል ደህንነት መሆኑ አይገባቸውም። በከፍተኛ በሚያሳዝን ጉስቁልና ውስጥ ያሉ ህዝቦች ናቸው። ቶሎ ፈጥነን ወደ ምንዳ ተሸጋግረን እነዛ ወንድሞቻችንን ወደ ምንዳ ማሸጋገር አለብን። ዕዳ ነው እሱም። ማንኛውም ፖለቲካዊ ኢፕሶድ ማንኛውም ፖለቲካዊ ክስተት እንጠቀማለን። ማንኛውም ቅድም እንዳልኩት ህዝባዊ አመፅ ከሆነ እናቀረባ እናቀርባብረዋለን። ህዝባዊ አመፅ ከሆነ እናቀረባ እናቀርባብረዋለን። አማጽዮኖች የሚያመጡ ከሆነ እየተወያየን ነው፣ እንወያያለን። እርግጠኛ ሆኜ የምነግራችሁ ግን መቶ አይደለም አንድ ሚሊዮን ፐርሰንት እርግጠኛ ሆኜ የምነግራችሁ ኢትዮጵያ አሁን ባለችበት ደረጃ ሰው ክላሽና ምናምን ይዞ መንግስት መጣል አይችልም ይህን አረጋግጥላችኋል አይችልም ሊንደፋደፍ ይችላል ዘመድ አይችልም አይሆንም መንግስት አሁን ያለበት የአቅም ደረጃ እንደዛም ይሞከር አይደለም የተሻለ ሰው የተሻለ ገንዘብ የተሻለ መሳሪያ የተሻለ ነገር አለው የተሻለ ደግሞ ያለው ያቆማል ማለት ነው እማትክደው ክደው የፈለገ ብትጠላ ማለት ጥላቻ ሊኖር ይችላል። አብዛኛው ግን ጥላቻ ከሪያሊቲ ሲጣላ ያስጠላል። የአፍሪካ ልጆች ኢትዮጵያ ተርኒክ ፖይንት አመጣች፣ የአፍሪካ ኩራት ሆነች፣ ኒውክሌር ፈጠረች፣ የውሃ ኒውክሌር ፈጠረች፣ ዳግም አድዋን አመጣች፣ የቅኝ ግዛት ውልን በጣጥ ሳጣለች። በተግባር እያለን እየሰማህ አንተ ሄደህ ሽሚያው በኢሳይያስ ያስደፍለ ተባለ ግብጽ ጋር ይመጣል ሳተላይት ገንዘብ ነው። እርግጠኝነት የምናገረው ከአፄ ሚኒሊክ በኋላ አፄ ኃይለ ሥላሴን ጨምሮ ማለት ነው፣ ስጉም ባለው ደረጃ ሀገር ላይ ለውጥ በማምጣት ጠቅላይ ሚኒስትር አብይን የሚያክል አልተመዘገበም። በቴክኖሎጂ ምንም በሌለበት መኪና ወደ ሀገር ውስጥ በማስገባት ምንም በሌለበት ሲኒማ በማስጀመር ምንም በሌለበት ወንባ እንብያን ትምህርት እያልን ብዙ ምንጠቅሳቸው የአፄ ምኒልክ ታሪኮች አሉ። በዛ ዘመን፣ በዚህ ዘመን ደግሞ በዚህ ሰባት አመት ውስጥ የምንለውን በቴክኖሎጂ በተለያየ መንገድ የሚታየውን በከተማ ልማት በእርሻ በግብርና የሚታየውን ነገር ካየን ኢትዮጵያን ከአፄ ምኒልክ በኋላ ትርጉም ባለው ደረጃ ትራንስፎርም በማድረግ ደግሞ ገና ረጅም ጊዜ አለ ብያምናለሁ። በጣም ረጅም ጊዜ፣ በጣም ተአምር የሚባል ነገር እየተሰራ ነው። ስለዚህ ከአፄ ምኒልክ ጋር ከአፄ ምኒልክ በኋላ ወደ ዘመኑ ቀርቦ ዘመኑ የመሰለ መሪና መንግስት መሆኑ በተግባራት መስፋፋት ማንም፣ የትኛዎቹ መንግስታት የትኛውን መዘርዝ ይቻላል? ይህንን እውቅና መስጠት ወደዳችሁም ጠላችሁ፣ እውቅና ባሰጡትም ገዝፎ የሚታይ እግራውቱ የሚራመድ ተግባር ነው። ማንም የሚዳስሰው ኢትዮጵያን ሳይሆኑ የውጭ ሰዎችን የመሰከሩት ያረጋገጡት ነው። ዶክተር አብይ ከብዙ ቦታ ቻሌንጅ አለ። ከኢጅፕት ቻሌንጅ አለ። የባህር በር አታገኝም የሚል የኤርትራ ቻሌንጅ አለ። እነዚህን ቻሌንጆች ለመቋቋም የሚሄድበት ርቀት ማንም መሪ ያልደፈረው፣ ወላ ግብጽ የለም፣ ወላ ኤርትራ የለም። ናሽናል ኢንተረስት ወይም ብሔራዊ ጥቅምን በተመለከተ የአብይን ያህል ደፋር መሪ የለም። ስለዚህ አንደኛ አዳፕቴብሊቲ ከሁሉም ሁኔታ ጋር አዳፕት የሚያደርግ ይቅርታ አድርጉኝ፣ እንኳን አጋነን ክበሉ የማድነቅ ችሎታ ቢኖረኝ ደስ ባለኝ፣ ቢኖረኝ ግን የለኝ ትንሽ ጠብታ ነው ማድረጉ አስተዋጽኦ አዳፕት ከማድረግ እያንዳንዱ ቦታ ላይ አዳፕት ያደርጋል። ዶክተር አብይ ወታደር ብታደርጉት አዳብት ያደርጋል፣ መርቶ አሳይቷል። ክላይሜት ላይ ብትወስዱ አዳብት ያደርጋል። ትምህርት ላይ ብትወስዱት አዳብት ያደርጋል። ቴክኖሎጂ ላይ ብትወስዱት ቪዲዮ አይታችኋል። እንዲ የጋረደባችሁ ሞራ አውጡት፣ ዓይናችሁ ውስጥ ሄዶ ቴክኖሎጂን እየመራኩ አሳይቷል። በአይቲ ስፔሻላይዝ ያደረገ ሰው የተመሰከረለት ነው። ከማይክሮ ሊንክ ጀምሮ እስከ ፒኤችዲ ሲሄድ ወደ አዳዲስ አሰራሮች እየሰራ ነው። ስለዚህ አትችሉትም፣ ሰውዬው ኦል ሳይድድ ነው አልኳችሁ፣ ሁለገብ ነው። ምን ላድርግ እኔ። መብራት ምን ያስፈልጋታል እና ምን ከተማ ውስጥ በመብራት አሽግ እና ታዲያ በኩራዝ ተከለው ወይም ማን እና አንተ ለመጀመር እሺ ቆይ ግዴ ማን እና ነው አንተ ይህን ለመጠየቅ ማን መብት ሰጠህ እኮ የሚያናደድ ይቆ እና ማናችሁ እናንተ ተራ ስደተኛ ስደትን አጣጥመህ የማትኖር ምን እንዲሁ ልትፈልጋል ከዚህ በላይ የሞት አገር ሰተው ልት ገንዘብ የሰጠው ት ይመስላል እኮ ገንዘባችን ገንዘባችን የትኛው ገንዘብ የወታደር ደሞዝ የሚከፍለው አቶ እኮ አስራ ስድስት ብር ነው ባንኩ ውስጥ የነበሩ ሲረክብ ስልጣን ላይ ሲወጣ አስራ ስድስት ብር ኔት ከስንት ቢሊዮን ዳጋ እኮ ነው የነበረው። ስልጣን ላይ ሲወጣ ከመን የትኛው ብር ኖሮት ነው ዛሬ ስለ ገንዘብ አንተ መንግስትን ነው የምትጠይቀው? ፍሮም ስክራች እኮ ነው፣ ከዜሮ እኮ ነው የጀመረው። ከዜሮ ጀምሮ እኮ ነው አሁን የምታየው እድገት፣ እኮ ከዜሮ የጀመረ እድገት እኮ ነው። እረ ሰው ጎበዝ፣ ሰው ይታዘበናል። በሉ አገር ለአገር አረብ አገር መንግስት ሲሄድ ግማሹን በስጦታ ግማሹን በብድር ገንዘብ ሲያገኝ፣ በዚህ በኩል ደግሞ ዙ ሲከፍል የወታደሩ ሲከፍል፣ በዚህ በኩል ደግሞ ሲሄድ እንደገና ደግሞ አንዱ ሀገር ሲሄድ ብድርም እርዳታም ሲያገኝ፣ በዚህ በኩል አንዱ ቀራራ ሲከፍት ከዜሮ እኮ በሰባት አመት ባልሞላ ጊዜ ውስጥ እኮ ነው ታሪክ የታየው ኢትዮጵያ ውስጥ እኮ። ባጀት ሳይኖረው ገንዘብ ሳይኖረው እኮ ነው አገር እንዲተለውጣ የምናየው ጎበዝ። እንዲ ለጥላቻም እኮ እርዝን ያስፈልጋል፣ ምክንያት ያስፈልጋል እኮ በመጭ ያየነውን ነገር ማስከላቅጠላል ዛሬ አይሆንም። ወደልክም ጠላም በዚህ ሂደት ለቀጣይ መቶ ዓመት አገሪቷን አብይ ያስተዳድረዋል። ከሱ የተሻለ ሰው እስካልወጣ ድረስ ለመቶ ዓመት ሰጥተነዋል አገሪቷ። የለም ከሱ ውጭ መቶ አርባ ሚሊዮን ሕዝብ ለማስተዳደር ብቃት ያለው አንድ ሰው ያለው ጠቅላይ ሚኒስትር ዶክተር አብይ ብቻ ነው። አስር ነገር